ሙፍቲ ሓጂ ዑመር ኢድሪስ አሁን ካሉበት ተቆፍረው ወጥተው ሌላ ቦታ ይቀበሉ ማለት ሳይሆን የፈለግኩበት እኔ የፈለግኩበት ነው፣ እንጂ ቀጥታ ንግግሩ እንደዛ ነው የሚያስረዳው። ከሌሊቱ ስምንት ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር፣ የሙፍቲ ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራችኋለን እስከማለት ድረስ ከመዛል ደርሰው ነበር። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበዘ መዳበስ ጀመር። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንዴት ሰነበታችሁ? ዛሬ አነጋጋሪና ልዩ ልዩ የሰሞኑ ቪዲዮዎችን ይዤላችሁ ቀረብ ያለው ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መርሃ ግብሩ ማብቂያ ድረስ አብራችሁን ቆዩ። ሰሞኑ ያሲን ኑሩ በኩጥባ ላይ ስለ ሓጂ ሙፍቲ ዑመር አስተያየት ሰጥቶ ነበር። ቪዲዮን ተመልክተን እንመለስ። እንሻላ አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ ትውልድ ሲጠፋ ዝም ለናናይ እንወዳለን፣ እናከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ አባታችን ዱዓ ማረግ ነው እኛ ምን ፈልግ። ይሄ መታረም ይኖርበታል። ቪዲዮ እንደሰማችሁት ነው። ብዙ ሰዎች ያሲን ኑሮ ላይ ተቃውሞዋቸውን አሰምተዋል። ቀብሩ ተቆፍሮ ኮልፌ ይወሰድ ማለትህ ነው ወይ ማለት ያሲን ኑሮ ቪዲዮ ላይ እንደተመለከታችሁት አባታችን የሙስሊም መቃብር ላይ ተቀብረው ለሳቸው ዱዓ ማረግን ነው ምን ፈልገው። ቀብር ስንሄድ ለአባታችን ዱዓ ማረግን ነው ምን ፈልገው ብሎ አስተያየት በሰጠበት

ኢድሪስ ቤተሰቦች በማመካከር ሙፍቲ የተቀበሩበትን አካባቢ ለሌሎች ሙስሊሞችም መካነ መቃብር ማድረግ ነው። ሌሎች ሙስሊሞችም ሲቀበሩበት የተቀበሩ ሰዎች ቤተሰቦቻቸው እነሱን ለመዘየር በሚሄዱበት ሰዓት ለሙፍቲ ሐጂ ዑመር ኢድሪስም ዱዓ እንዲያደርጉ እንጂ ቀብራቸውን ስለመቆፈር አይደለም ብሏል። ይህ ነው መልሱ። ይህን ይመስላል የመጀመሪያው ቪዲዮ ላይ ቀጥተኛ ቃሉ ሲተረጎም፣ መፍትሄ እልባት ሊሰጠው ይገባል የተባለው ጉዳይ ይህ ነው። በቃ ተቆፍሮ ሙስሊሞች መቃብር ላይ ይወሰድ ማለት ነው። አላኩል ሐል የልብ አዋቂ አይደለንም። እሱ በልቤ የነየትኩት ይህንን ነው ካለ እኛ የተለየ አስተያየት መስጠት አንችልም። አንዳንዶች ደግሞ አላችሁ፣ ኡስታዝ ያሲን ኑሩ ስለሆነ መወቀስ የለበትም፣ ሁሌ ትክክል የሚያወራ የሚመስላችሁ ሰዎች አላችሁ። ማንም ኡስታዝ ቢመጣ፣ ማንም ሼክ ቢመጣ ካጠፋ ይታረማል። ይህ ነው። ወደ ቀጣዩ ቪዲዮ ላሸጋግራችሁ። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሠራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልፍ ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለግኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። ወሃብ አስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃ እንነጋገር ካል አይኤስ አይኤስ በማን ነው የሚመራው? እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ ምላስ ያሉ ኪታቦች በእነሱ ነው የሚመራው። በቦኮሃራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን በመጅሊሱ ላይ አይኤስ አይኤስ ይግባ አይግባ ነው ጥረቱ ሌላ ነገር እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም? ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከነቦኮ ሐራም ከነ ኤስ አይ ኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው፣ የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይሳይስ እንደ ቦኮ ሐራም እንደነ አልሸባብ አይነቶች ዋህብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንጻር ደግሞ እኔ ማስተላለፍ የፈለግኩት መልክት ነው ምንድን ነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብሎ የሚያስቡ ሰዎች አሉ። ስለዚህ እንደዛ ብሎ ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይም አራጅ ብሎ ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብሎ የጠቀሷቸው እንደነ አይስ አይስ እንደነ ቦኮ ሃራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከእነዚህ ኡስታዙ ከገለጿቸው ዋህቢ ብሎ ከገለጿቸው ከነ አይስአይስ ከነ በኳራም ከነ አልሸባብ አንጻር ሳይሆን በቅርቡ ህይወታችሁን ካጡት አባታችን የእስልምና እምነት አባታችን አንጻር ከእንደነሱ አንጻር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ። እንግዲህ ይህ ወገናችን መልስ ሰጥቶበታል። ባለፈው በለቀቀው ቪዲዮ ብዙ ተቃውሞ እንደገጠመው የሚታወስ ነው። እንግዲህ ይህ ወገናችን መልስ ሰጥቶበታል። እኔ እንደማስበው ከሆነ ይህ ወገናችን የተናገረው አንዳንድ ነገር ትክክል ነገራቶች አሉ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 እንዲህ አይነት ሰው እንደም ቢሞት ለአላህ ወላሂ አልዓዚም፣ እስከ ዛሬ ድረስ እንደዚህ አይነት አይባችን መናገር አንፈልግም ነበር፣ አይባችሁን ማውጣት አንፈልግም ነበር። ነገር ግን አሁን ቀጥታ ማስረጃ ልስጥህ። ይኸውልህ ሳሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ ኪታቡን ከያዝከው 11ኛው 13ኛው ፔጅ ክፈተው ክፈተው። ካልሆነ ይሄ ስክሪንሾት እናምጥቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት ወላሁ ተዓላ አመረና ብልበዳእት ብልኩፋር ለአቅረቢን ይልና የአዩ ለዚነ አመኑ ቃትሉ ለዚነ የሉነኩም ምን ልኩፋር ብሎ መዲና ላይ ከሀዲያን በነበሩት አይሁዶች ቃላቸውን ባፈረሱት ከሰይዳችን ስላ ሰለም ጋር ቃል ገብተው የሚኖሩት የነበረውን የተፈራረሙትን ስምምነታቸውን ያፈረሱ ከሃዲያን አይሁዶች ላይ የወረደውን የቁርአን አያት እያመጣኛ ላይ ነው ምትፈስረው። ይኸው አንበበው፣ ራስህ አንበበው ማስረጃሃን ሱፊይና ሰለፊይ እኮ አሁን በአንድ ቤት ላይ ያለኩ ወንድም ታላቅና ታናሽ ወንድም አለ። ይሄ ሱፊዩን ወንድምህን ቀድመህ ግደለው የሚል እኮ ነው ኪታብ። ይኸው በየመስዱ እየተቀረ ያለ ኢርሻድ ኪታብ። ወላሂ ልዚ እስከዛሬ ድረስ እንደዚህ አይነት ነገራቶችን እያወቅናቸው መናገር አንፈልግም ነበር። ለምን ህዝቡ በሰላም መኖር ስላለበት። እስከዛሬ ድረስ መናገር አንፈልግም ነበር ውይይት ካልሆነ በቀር የሆነ ነገር ካልሆነ በቀር እርስ በርስ ስንማማር ካልሆነ በቀር ወላሂል አዚም ታ ሀቂቃ በቀጥታ ውሃብያ የሚለውን ቃል ራሱ ለመናገር በጣም ይከብደኝ ነበር። ነገር ግን ግዴታ አደረጋችሁብን። ይኸው ለቅሶ ላይ የመጣችሁ እንዲህ ታላግጣላችሁ፣ ታሾፋላችሁ፣ ጭካኔያችሁን ታሳያላችሁ። ምን እናድርጋችሁ ታዲያ? ይህን ኪታብህን አንብበው። በፈለግከው ቋንቋ ትራንስሌት አድርገውና አንብበው። በፈለግከው ከፈለክ በእንግሊዝኛ፣ በአማርኛ ትራንስሌት አድርገው። ይህ አረብኛው ካልገባህ ማለት ነው። ይህንን ነው። ወየ መስጅዱ እኮ ለህፃናት እያስተማራችሁ ያላችሁት። ኢርሻድ ማይቀራበት የዋሀብያ መስጅድ አለ በዚህ ሰዓት። ሌላም ማአት ኪታቦች አሉ ማምጣት። ህዝቡ በሰላም መኖር ስር አለበት ነው፣ ከነ ማስረጃው እንዳያችሁት ነው። ይሄ ወንድማችን ያቀረበው ማስረጃ ትክክል ነው። ክርስቲያን ወገን መጥቶ ኢስላም ውስጥ ገብቶ ኢስላም ክላፍ ውስጥ ገብቶ ማውራት የለበትም። ለብቻው አንድ ችግር ነው፣ አንድ መስአላ ነው። ይሄ የለበትም። አዎ የለበትም። ማውራት የለበትም። ነገር ግን እስልምና ገዳይ ነው ብለን እንድናስብ ያደረጉን ወገኖች ወሃብያ ይባላሉ ብሎ ሲያወራ መቃወም የለባቸው። ይኸው ማስረጃው ቀረበላቸው። አይኤስ እንደዚሁም ቦኮ ሐራም ሌሎችም የሽብር ቡድኖች የተጠነሰሱት በዚህ ግሩፕ ነው መባል ትንሽ ስህተት ያለው ንግግር ሊሆን ይችላል። እንደ ሙስሊም ኡማ የሚያሰድበን ነገር ስለሆነ ማለት ነው እንጂ ሌሎች ወሃብያ ገዳይ ነው የሚለው ነገር ትክክል ነው። እንደዚሁም ኪታባቸው በየመስጅዱ የሚቀራውን እንዳያችሁት ነው። ስለዚህ ይህንን ነገር መቃወም የለባቸውም። ለምን በየመስጅዱ በደስታ የምትቀሩት ኪታብ እንደዛ ስለሚል ቀድመህ የሱፍያ ወንድምህን ግደለው ስለሚል ስለዚህ መቀበል ነው ያለባቸው። አይደለም ክርስቲያን ወገንን ሙስሊም ወንድምን እንኳን ጨፍጨፍ የሚል ኪታብ በየመስጅዱ እየተቀራ ስላለ ክርስቲያን ወገን ኺላፍ ውስጥ ገብቶ እንደዚህ ማለት የለበትም የሚለው ነገር መቃወም ትክክል ነው፣ ችግር የለውም። ነገር ግን ወሃብያ ገዳይ ነው የሚለውን ነገር ግን መቃወም አትችልም። ወደ ቀጣይ ቪዲዮ ላሸጋግራችሁ። ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ የምትጣሉት ከአላህ ጋር ነው። የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ ። መዳበስ ጀምር። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመረ፣ እየተሰገደ ነበረ፣ ላለመስገዱ ምንም ወስትና የለን። ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ እናታርጉትም ነበረ። በእልህና በጨለምተኝነት ተንርታችሁ እንጂ። አላሁ ስብሓንሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልን ሆን እናድርግ፣ ወላሂ የቻል ሆን እናድርግ። ቀጣይ የትውልድ ትልቅ ፈተና ነው የተጋረጠበት። እንዴት ነው ሽርክ አፋችሁ ላይ የቀለለው? ግን ሰዎችን በቀላሉ ሙሽሪክ ስትሉ እኮ አንድ ሰው ሙሽሪክ ካልነው ጀሃነም ውስጥ ዘውታሪ ነው ከዲን ወጥቷል ያልከው ነው ስለዚህ እንዴት ሙሽሪክ ልትልቻልክ በቀላሉ በረሱላህ ሰለላሁ ዐለይሂ ወሰለም ዘመን የሳቸውን ፀጉር የሳቸውን ምራቅ እንዴ ተበሩክ አድርጎ አልኩ ብዙ ሰሓቦች እሺ ይሄ እሳቸው ረሱላህ ሰለላሁ ዐለይሂ ወሰለም ናቸው ሌላ ሰውን አታወዳድሩ ከሳቸው ጋር እሺ ረሱላህ ዐለይሂ ወሰለም ፈጣሪ ናቸው በፈጣሪ ነው እንዴ ተበሩክ ያደረጉት በመክሉቅ ነው ከሰሃባ ተበሩክ ያደረጉት በእሳቸው ሽርክ ያልሆነ ነገር በሌላ ሰው እንዴት ሽርክ ሊሆን ይችላል? ወይስ ረሱሉላህ ሰለላሁ ዐለይሂ ወሰለምን ማሻረክ ይቻላል፣ ሌሎችን ማሻረክ አይቻልም ነው እያልከን ያለው? ይህንን ነገር ግልጽ አድርግልን። ሌሎች ሰዎች ጋር ሲሆን ለምን ሽርክ ይሆናል? አስሉ ሽርክ የሆነ ነገር በኋላ መጥቶ ሽርክ ላይሆነ ሊሆን አይችልም። ረሱሉላህ ሰለላሁ ዐለይሂ ወሰለም ጋር ሽርክ ያልሆነ ነገር አሁን መጥቶ ሽርክ ሊሆን አይችልም። ለምን ሽርክ ማለት ከአላህ ውጪ ነው በረሱሉላ ሶለላሁ ዓለይሂ ወሰለም ጋር ማጋራት ችግር የለውም፣ ሽርክ አይሆንም ያለ ማንም ሰው የለም። የሞቱ ናቸው የሞቱ ናቸው የምትል ከሆነ ደግሞ እሺ፣ በህይወት ያለ ሰው ይጠቅማል፣ በህይወት ያለ ሰው መስጠት ይችላል፣ በህይወት ያለ ሰው ብናሻርክ ችግር የለውም በቃ። የሞተም ያልሞተም ሁሉም አንድ ነው። ስለዚህ ተበሩክ አስቦ እነዚህ ሰዎች ሙፍቲ ይጠቅማሉ፣ በራሳቸው ይሰጣሉ፣ በራሳቸው ይከለክላሉ ብለው ቢሆን እውነት ነው። ይሄ ነገር አብረን እንቃወመዋለን፣ ሽርክ ነው። ነገር ግን እነዚህ ሰዎች ተበሩክም ፈልገው ከማካነ ፊ ዘመን ረሱልላህ ሰለላሁ ዐለይሂ ወሰለም በሳቸው ዘመን እንደነበረው ነው። ሌላ የተለየ ነገር ምንም የለውም። እረ ወገን እየተዛዘንን በቀላሉ ሽርክ ማለትን ተዉ። ሰዎችን ከእስልምና አታውጡ። ይሄ እኔ ሀሳብ ነው። ሁላችንም ይሄንን መጠንቀቅ አለብን። ወደ ቀጣዩ ቪዲዮ ላሸጋግራችሁ፣ ከፍተኛ ሙከራዎች ተደርገዋል። ስም ዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። ከደሊ እስከ ወሊቱ ስድስት ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ፣ ቤተሰብ አዝኖ ሀሳብ ገብቶ ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም ለማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ አምስት ስድስት ሰዓት ኮሚቴው ቤተሰብና በዙሪያው ነበረ። ስለ የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደውል ነበር፣ ይሄን ነገር ቀይሩ፣ ምን አገባችሁ፣ መንግስት ሰዎች አይደላችሁ። መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ ምግባት መብት የለውና አሳስተዋቸው ነው ነው የምለው እኔ። የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ አምስት ስድስት ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ፣ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ካሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት አስር ሰዓት ወይ ምናምን ቤታቸውን ከሌሊቱ ስምንት ሰዓት ላይ ከሌሊቱ ስምንት ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር የሙፍቲ ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራችኋለን እስከ ማለት ድረስ ከመዛ ደርሰው ነበር ይሄ በግልጽ ነው ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው በማንም ማን የሚያስፈራ ነገር የለውም በዝርዝር ምንገልጽበት ሁኔታ ይሆናል ኡስታዝ ሐሰን ታጁ በ ሐጂ ሙፍቲ ዑመር ሰደቃ ፕሮግራም ላይ ይህን መግለጫ ሰጥቷል እንግዲህ እንደሰማችሁት ነው ብዙ ርቀት ሄደዋል እሳቸው ቤት ውስጥ እንዳይቀበሩ ለማድረግ ሲጀመር ቤት ውስጥ መቀበር በሸሪዓችን ክልክል ያደረገው ማነው ማንም የከለከለ የለም እናንተ በስሜታችሁ በሐዋችሁ ስለምትሄዱ ነው እንጂ እነዚህ ሰዎች ይህን ሐጂ ሙፍቲ የሰጡትን ወስያ ቤታቸው ውስጥ እንዲቀበሩ የሰጡትን ወስያ በሸሪዓችን የሚከለክል አንድ ማስረጃ አያመጡም። አታመጡ ግን ይህን ቀብር ለማስቆም ይህን ቤታቸው ውስጥ እንዳይቀበሩ ለማስቆም ብዙ ርቀት ሄዳቸዋል። ቤቱን በፓትሮል እስከ ማስከበብ እያለን ነው፣ ኡስታዝ ሐሰን ታጩ። እንደዚህም ደግሞ የሚቆፈሩትን ሰዎች እስከ ማስፈራራት እያለን ነው፣ ኡስታዝ። ኧረ ወገን ምንድን ነው? በሸሪዓ ደሊል ካለው ቤት ውስጥ መቀበር አይቻልም እሚል ደሊል ካለው ሁሉም ይቃወማል፣ ችግር የለውም። ሓጂ ሙፍቲም በህይወት እያሉ ዓሊም ናቸው እሳቸውም በህይወት እያሉ ቤት ውስጥ የማይፈቀድ ነገር ወስያ ሊሰጡ አይችሉም። ቤት ውስጥ መቀበር ሐራም ቢሆን ኖሮ እሳቸው ቀድመው ይህን ወስያ ይሰጡ ነበር፣ ግን እናንተ ወደፊት ሽርክ ይፈጠራል፣ ምን ይፈጠራል፣ ምናምን በሚል ስሜት ብቻ ሰውን ዝም ብላችሁ በስሜት ትነዱታላችሁ። በቃ በዒልም ሳይሆን በስሜት

ሓታ ሼኻችሁ እብን ተይሚያ የተቀበረው ለብቻው ነው ተለይቶ ነው የተቀበረው፣ ከእብን አልቀይም ጋር እንግዲህ ታዲያ ሓጂ ሙፍቲ ዑመር ሲሆን፣ ሓጂ ሙፍቲ ዑመር ጋር ሲሆን ነው ሽርክ የሚሆነው፣ ሼኻችሁ ጋር ሲሆን ሽርክ አይሆንም። እስኪም ቪዲዮ ተመልክተን እንመለስ። ይህን ካያችሁ የእብን ተይሚያ ሼኻችን ልስላም ብለው ቁጥር አንድ ሼኻቸው ለብቻው ነው የተቀበረው። እ መጀመሪያ ቆፍ ቀይና ቦታውን ከኛ ጋር ተወራላችሁ። ቪዲዮ እንደተመለከታችሁት ነው ወንድሞቼ፣ ይህ የእብን ተይሚያ ቀብር ከሳቸው ጎንም የኢብኑል ቀይም ቀብራል እንግዲህ ማንም ስለዚህ ቪዲዮ መልስ የሰጠ ሰው አላየሁም ያው ዩሐልሉነሁ ዓመን ወዩሐር... ወዩሐርሙነሁ ዓመን ስለሆነ በፈለጉት ሰዓት ሐላል ያረጉታል በፈለጉት ሰዓት ሐራም ስለሚያረጉት ከሸሪዓ ምንም ደሊል ማምጣት ስለማይችሉ ይሄን መቃወም አይችሉ ስለዚህ ወንድሞቼ ሁሌ ስናወራ ቤታቸው ውስጥ ተቀበሩ በአቅል አይደለም ማሰብ ያለብን ማሰብ ያለብን በሸርዕ ነው ስለዚህ ኢብኑ ተይሚያ ለብቻውን የተቀበረው ኢብኑ ተይሚያ ጋር ሲሆን ሐራም አይሆንም። ለብቻ መቀበር ሽርክ ሊያመጣ አይችልም። እሺ ለዚህ ቪዲዮ መልስ የሚሰጠን ካለ አንድም ሰው መልስ ሲሰጥ አላየሁም። ስለዚህ ወንድሞቼ የሆነ ነገር ተሕሊል ስናረግም ሆን ተሕሪም ስናረግም በሸሪዓ አመዛዛኝነት መሆን አለበት። የዛሬው ቆይታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሉ ቤተሰብ የሆኑ እንደዚህ የመሳሰሉ አዳዲስ መረጃዎች እንዲደርሳችሁ የምትፈልጉ ከሆነ የደወል ምልክቷን ተጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።